ሁሉ እንግዲህ ክብሯትና ክብሯ ቅዳሜን እስ አንዳንድ ጉዳዮችን እያወራን እኔ ጋን እንቆይ እንግዲህ እንደምታውቁት ያው ሰሞኑ ስለ ልዑል አለማየሁ እያወረው ነበረ። ልዑል አለማየሁ ማለት የጀግነው የአፄ ቴዎድሮስ ልጅ ማለት ነው። አፄ ቴዎድሮስ እንግዲህ ከብዙ የኢትዮጵያ መሪዎች ብዙ ነገር ለየት ያደርጋቸዋል አንደኛ ጀብደኛ ናቸው ጀብደኛ መሆናቸው ለየት ያደርጋቸዋል ሁለተኛ ኢትዮጵያ እንዳሁኑ ዘመን በመሳፍንቶች ተከፋፍላ በአባቶች ተከፋፍላ አንድነቷ ተዳክሞ ለውጭ ወራሪ ኃይሎች የተጋለጠችበት በታሪኳ በጣም ዝቅ ያለችበት በእድገት የጎሰቆለችበት ዘመን ነበረ እና ያን የመበታተን ያን የአብሮነትን መክሰም አንድ እንዲሆን ያደረጉ ናቸው። አጼ ቴዎድሮስ ግን ብዙ ፈተና ነበረባቸው። አንደኛ እሳቸው የሚወስዱት እርምጃ ግልፍተኝነትን የያዘ ነበረ በቃ። በጣም በኃይል ነበረ ነገሮችን የሚያደርጉት። በበሳሌ ፖለቲካ ጨዋታ አይደለም ቁማር ጨምሮ አይደለም፣ ፊት ለፊት ነበረ ፖለቲካቸው ግልጥ ነበረ። አንድ ትሆናለህ ትሆናለህ መድፍ ትሰራለህ ትሰራለህ ኢንዱስትሪ ቻ ሀገር ያስፈልጋታል ኢንዱስትሪ ገንባ መገንባት አለ በአይነት ነበርና ለስላሳ የዲፕሎማሲ ቋንቋን የመጠቀም ጥበብን የመጠቀም ቲኬት ይጎላቸው ነበር። እና ነጮች ጋር ጦርነት ተካሄደ፣ እና ልጃቸው ልዑል አለማየሁ ወደ ለንደን ተሰርቆ ተወሰደ። ብዙ ቅርሶች ተዘረፉ፣ ብዙ ሕልማቸው ከሸፈ እና ልዑል አለማየሁ የሚገርም ሰው ነው፣ ልዑሉ ማለት ነው። ሀገሩን በጣም ይናፍቅ ነበረ ኢቭን ነጮቹ ራሱ ልዑል አለማየሁ አድጎ ወደ ኢትዮጵያ መጦ ኢትዮጵያን ይመራል የሚል ህልም ነበራት በተለይ ንግስት ቪክቶሪያ እና በናፍቆት በባይተዋርነት በብቸኝነት በብስጭት ነው የሞተው። ክብሯት እና ክብሯን ገባገባ በሉ ገባገባ በሉ፣ ይህ የተከዜ ቲዩቪ የቀጥታ ስርጭት ነው። በላይክ በላይክ ሌዲስ አንድ ጀንትልሜን፣ እስኪ ስለ ሀገራችን እናውራ። ስለ ሀገራችን ምን ነበር፣ ወዴትስ ነው የምንሄደው የሚለው ጉዳይ ሊያሳስበን ይገባል። እና ዛሬ ስለ ልዑል አለማየሁ እያወረው ነው ያለሁት። ልዑል አለማየሁ እንግዲህ በስደት ሀገር በናፍቆት በባይታዋርነት ቤተሰቦችን ሁሉ አጦ ሀገሩንም አጦ ነው ያለፈው፣ ማለት ነው ልዑል አለማየሁ የቴዎድሮስ ልጅ ነው። ከተዋበች አይደለም የሚወለደው ተዋበች እስኪ ጠይቁልኝ፣ ርቃ ሳትሄድ እቴጌ ተዋበች ሚስት፣ እናት፣ ገረድ አልዋፀ ቴዎድሮስ ውዷ ተዋበች ስትሞት። ይችኛዋ ጥሩ ወርቅ ነች ልዑል አለማየሁን የወለደችው እና እንደነገርኳችሁ ልዑል አለማየሁን ቴዎድሮስ በስስት ነበረ የሚያየው፣ በጣም ነበር የሚወደው። ግን እንደዚች ሀገር ሲል ለክብር ሲል ሽጉጥን ባፉ ጠጥቶ ተሰውቷል ማለት ነው። ራሱን ሰውቷል ማለት ነው። ለዛም ነው የእንግሊዝን ንጉስ ሲንቁ ሲንቁ፣ የትግራይን ንጉስ ሲንቁ ሲንቁ፣ የሸዋን መኳንንት ሲንቁ ሲንቁ፣ ወንድ ያለ ራሱ ገድለው ማውቁ የተባሉት ራሱን ጀግነውን እንጂ ራሱን ቴዎድሮስን እንጂ ሌላው ሁሉ እስካሁን የገደሉት እንብዛም ነው ለማለት ያህል ነው። እና አለማየሁ ነው የወሰዱ ቴዎድሮስ ገደልን እንዳይሉ ሰው የለ ከጃቸው ገደልን እንዳይሉ ሞቶ ነው ቆያቸው ማድረክን እንዳይሉ ሰው የለ ከጃቸው ምን አሉ? እንግሊዞች ሲገቡ አገራቸው ተባለ እና እሱን ሲያጡ ልጁን ልዑል አለማየሁን ይዘው ሄዱ። ልዑሉም በስስት በስስት ነው በመበሳጨት የተለያዩ የልብ በሽታዎች፣ የሳንባ በሽታ ምናምን አጋጠመው ኦረዲ ሞተ ማለት ነው እና ክብሯትና ክብሯን ውድ የዚህ ቻናል ተከታታዮች፣ እስኪ ንዋይ በዚህ ጉዳይ በዚህ ጉዳይ በእርግጥ ኢትዮጵያኖች በታሪክ አነባባም የጋራ ታሪክ የለንም፣ የጋራ ጀግና የለንም፣ የጋራ ባንዴራ የለንም። እንደዛ ሁነናል። እንደ ውቤ ሲሳይ ተከዜ እንኳን ደህና መጣሽ፣ እንኳን ደህና ዋልክ። እግዚአብሔር ይመስገን በላይ እግዚአብሔር ይመስገን፣ እግዚአብሔር ይመስገን እና በታሪክ እንዳን ባባ ተደርገናል ጀግኖቻችን። አንድ ሁነን ጀግና ናቸው ብለን እንደ ሮል ሞዴል ከመጠቀም ይልቅ ደህናናልኝ እግዚአብሔር ይመስገን የፖለቲካ ሽኩቻ እንድንናናቅባቸው ሆኗል። እና እሱ ደግሞ ትልቅ እሺ፣ ችግር የለውም። ውቤ ትልቅ ችግር ፈጥሯል። አገር የጋራ ነገሮች ያስፈልጉናል። እንደ ሀገር ማለት ነው። እንደ ሀገር ለመኖር የጋራ የሆኑ ነገሮች ያስፈልጉናል እና ወደ ርሴስ መለስ ባይተዋሩ ልዑል ልዑል አለማየሁ ቴዎድሮስ አንድነት ስላልነበረን ቴዎድሮስም ብዙ በወሰዷቸው እርምጃዎች አብዛኛው የኢትዮጵያ ህዝብ ደስተኛ ባለመሆኑ ልጃቸው እንዲወሰድ ተደርጓል። ማለት ቴዎድሮስ የተሸነፉት ህዝቡ ከሳቸው ጋር ስላልነበረ ነው። ቤተ ክርስቲያን ጋር የነበራቸው ከቤተክርስቲያን አባቶች ጋር ስራ ስሩ፣ አገራችን ማሳደግ አለብን፣ እርሻ ማረስ አለባቸው። ከመኳንንቱ ጋርም ተኳረፉ። ዝም ብለ ጮማ እየበላ መኖር የለብህም፣ ስራ መስራት አለብህ ብለው በማሰባቸው ከመኳንንቱ ጋር ተኳረፉ። ሌሎች የስልጣን ሽኩቻዎች ነበሩ። አገሪቱ ኦልሬዲ ልክ እንዳሁኑ በጣም ብዙ ጦርነቶች የነበሩበት መከፋፈሎች፣ የኖሩበት አንድነቷ የተዳከመበት፣ ኢኮኖሚካሊ የወደቀችበት ታሪኳ እየከሸፈ ሄደበት ነበረ ዘመነ መሳፍን። አፄ ቴዎድሮስ ከመጣታቸው በኋላ እና እሳቸው ወሰዱት በጣም አንኳር አንኳር የሆነ ሀገርን የሚያሳድግ ኢንዱስትሪን የሚያለማ እርምጃዎች ብዙዎችን አላስደሰትም እና ልጃቸውን ትተው ራሳቸውን በተስፋ በመቁረጥ እንዲያጠፉ አድርጓል። ፈረንጅ ሊይዘኛ አይገባም፣ እኔ የኢትዮጵያ ብርቅዬ ንጉስ ነኝ። ፍርሃትን ለመጪ ትውልድ አላስተምርም፣ አንገዛም የሚለውን ጎኔ ተላብሰው በቆራጠኝነት ተፋልመው በመጨረሻ ሽጉጥ ጠጣው ተሰውተዋል። አጼ ቴዎድሮስ ማለት ነው እና ልጃቸው የአባት ፍቅር አላገኘም፣ የእናት ፍቅር አላገኘም። ከሀገሩ ከባህሉ በወጣ መልኩ በሌሎች አገሮች በሌላ አገር በባዕዳን አገር መኖር በጣም ነበረ ያስቸገረው። ለዛ ነው እንጂ ትልቅ ራዕይ ነበራቸው። ነጮቹ ራሱ ምናልባት በዘመናዊነት አሳድገ ነው፣ ምናልባት ኢትዮጵያን የተሻለች አድርጋል ብለውም ያስቡን እንደነበር አንዳንድ የታሪክ ድርሳናት ይጠቁማሉ። እና ብዙ ጊዜ እንግዲህ እንደዚህ አይነት ለልጅም ለሀገርም የሚተርፉ ጉዳቶች የሚመጡት ከእኛ አንድነት መጉደል ነው። እኛ አንድ አልሆን ስንል የኛ አንድ አለመሆን የኛ አለመተሳሰብ እንደዚህ አይነት እንደ አለማየሁ ጣፋንታ ይሆናል። እናች ሀገር መቼስ እንደሚታወቀው ዳፎ ለልጅ ተርባል አይደለ እስቲል ራሱ ከነዛ ብዙ ታሪኮች መመራር አልቻልንም። አንደኛ መልካም መልካም ታሪክ እንዳንመረር ተጋርዶብናል። ብዙ ሴራዎች ተሰርተዋል። ብዙ ታሪኮች የሚጻፉት በነጮቹ ነው። በታሪክ አንስማማም። መናናቅ አይነት ባህል አለን። አብሮ ከመቆም ይልቅ መናቆርን እንደ ስራ ይዘነዋል፣ መሳደድን ብሩህ ሀሳብ ያላችሁን አናስቀረባችሁም። ምክንያቱም በብዛት ብሩህ ሀሳብ ያላቸው ማሰብ ማንሰላሰል ሲጀምሩ ራቅ ይላሉ፣ በፍርሃትም ይሸብባሉ፣ በብዛት ማለት ነው። ከዛ በአንጻሩ ደፋሮች ብዙ ጊዜ ፓወር ይዛሉ ደፋሮች። ብልጣብልጥነትን ጨምሮ ጮሌ የሚባል አይነት ነገርን ይዙ እና መንገውን ያሽከረክራሉ ማለት ነው። ነጮች ደግሞ እንደዚህ አይነት ሰዎችን ይደግፋሉ፣ ይደግፋሉ። ለምን? ነጮች የሰዎችን እና የአንድን ሀገር ስስ ብልት አብጠርጥረው ያውቃሉ በስለላ መረባቸው። ስለዚህ የአንድነትን ሰንሰለት ይበጣጥሳሉ፣ እንድንከፋፈል ያደርጋሉ። በመጽሐፍት፣ በቪዲዮ፣ በቴክኖሎጂ በተለያዩ መልኩ አገር አንድ ማትሆንበትን ሁኔታ ያጠኑና በዛ ደካማ ጎናችን ገብተው ያዳክሙናል ማለት ነው። ያዳክሙናል ማለት ነው። እሱ ነው አሁን አንዱ እና ትልቁ ለዚች ሀገር እንቅፋት ማለት ነው እና ልዑል ቴዎድሮስ፣ ማነው? ልዑል አለማየሁ ወደ እንግሊዝ ሀገር ሂዶ 1813 ዓመት ምናምን ቋቋይቷል። ከዛ በኋላ ህይወቱ ሊያልፍ ይችሏል፣ ባሳዛኝ ሁኔታ። ይሄ መሰረት ያደረገ ፊክሽን በዶን ፊክሽን አብሪተን ዶክመንት እና ባለፈው ተርኪዋለው፣ ቀጣይ ክፍሎችንም ተረክላችኋለሁ እና እስኪ፣ እንወያይ ስለ ሀገራችን ጉዳይ እንወያይ። ሀገራችን የምዕራባውያን ጣልቃ ገብነት፣ የአረቡ ዓለም ጣልቃ ገብነት ከምትገኝበት ጂኦፖለቲክስ አንጻር ከጥንት እስከ ዛሬ የውጭና ወረራዎች የውጭ የባርነት ፍላጎቶችን ስታስተናግድ ቆይታለች ነገር ግን ውጭ ኃይሎች በበለጠ እየጎዳን ያለው የእኛ እርስ በርስ አለመስማማት ነው። እርስ በርሳችን ልንስማማ አልቻልንም፣ ልንደማመጥ አልቻልንም። ዳትስ ዋይ ችግር ውስጥ የገባ ነው ማለት ነው። ክብሯትና ክብሯን ገባገባ ብሎ ጻፉበት። እንዴት ነው መደማመጥ የሚችለው? ከታሪክስ ምን ተማርን? ለምንድን ነው በዛኞ አዙሪት በማይጠቅመን መንገድ የምንሄደው? ወደ የሚጠቅመን ማንመጠው ነው ጉዳዩ። የትኛው ነው የሚጠቅመን? ምን ብናደርግ ነው አትራፊ? ምን ሆነው አንድ በታሪክ ተስማምተን የጋራ ሴቶቻችን የጋራ ታሪካችን የጋራ ፒላሮችን መገንባት እንጂ ተቋማትን በቃ የጋራ ጀግና ይኑር አንዱን ደግሞ ምንሊክም ቴዎድሮስም ኃይለሥላሴም በላይ ዘለቀም የጋራ ጀግኖቻችን ሊሆኑ ይገባል። ያንዱ ብቻ ሳይሆን አብዲሳ አጋም አብዲሳ አጋም ዘራይ ደረስም ሸዋረገድ ገድሌም እነዚህ ሁሉ ለኢትዮጵያ ውድና ህይወታቸውን የሰጡ የጋራ ጀግኖቻችን ሊሆኑ ይገባል። ሌላው የጋራ ጀግና የጋራ አንድ ሰንደቅ ዓላማ ያስፈልገናል። ህዝባዊ በዓላትን በአንድነት ማክበር አለብን። መከባበርና መተሳሰብ አለብን። ቆም ብለን የት ላይ ነው ውልቃታችን፣ የት ላይ ነው ስብራታችን፣ በየትኛው መልኩ ብንሄድ አትራፊ እንሆናለን፣ በየትኛው መልኩ ብንሄድ ደግሞ ተያይዘን እንወድቃለን የሚለውን ጉዳይ በደንብ አብራርተን በሪሰርች አስደግፈን በመደማመጥ ጆሮ ሰጠን ከእኩይ ተግባር፣ ከክፋት፣ ከተንኮል፣ ከቅናት፣ ከመቀኝነት ወጠን አብሮ አገሪቱን ለቀጣይ ለብዙ ዓመታት የሚያቆይ የሚያሳድግ እኛንም ከችጋር፣ ከቸነፈር፣ ከጦርነት ከገባንበት ሁለንተናዊ ቀውስ የሚያወጣ መፍትሄ መትለም አለብን። መጀመሪያ እያንዳንዱ ኢትዮጵያዊ እንዲ ሲ ጸጥ ብሎ ወደ ውስጥ እይይ። ምንድን ነው እየሆነ ያለው? ለምንድን ነው እንደዚህ አይነት እልቂት ውስጥ እንዲህ አይነት መሰዳደብ ውስጥ እንዲህ አይነት መበሻሸቅ ውስጥ እንዲህ አይነት መጠላለፍ ውስጥ የገባ ነው ለምንድን ነው ብሎ ሁሉም ጸጥ ብሎ በሩን ዘግቶ እስኪ ይስብ ይህ ስም መጀመሪያ ምንድን ነው? ቤዚክ ካውዙ አሁን እየገባንበት ያለው ስሁን ኢትዮጵያን ያሻግራል ወይ? እኛንስ ከገባንበት አዘቅት ከገባንበት የኑሮ ውድነት ከገባንበት ሕመም ከነብ ከገባንበት ፖለቲካል ኢኮኖሚ ስብራት ያድናል ወይ? በየትኛው መልኩ የትኛው ሀሳብ ይግዛል? መቸስ እኛ ሰዎች ኮሚኒኬት ማድረጋችን ነው፣ አረክ ከሌላው እንስሳት የሚለየን ማሰብ መቻላችን ነው። አድምጠን መረዳት መቻላችን ነው። እንጻፍ፣ ድራፍት እናርግ ዝም ብሎ እንዲህ አሁን ለምሳሌ አንበሳዎቹ ሆነ አንዳንዴ በሬ በሬዎቹ ድርቆሽ ስጥሉላቸው ጉልበታም ወቅቶ ገፍትሮ ይጥረዋል። አያደምጦ ማስቡ ቢኮዝ በደመነፍስ ነው እነሱ የሚኖሩት። እና እንደዛ አይነት ከሆነ ህይወታችን ኢትስ ዴንጀርስ፣ እዛ አንወጣም ማለት ነው። እዛ ዙሪት አንወጣም ማለት ነው። ኦፍኮርስ አሁን ምርት ካላደገ የተፈጥሮ ሀብታችን እርሻውን ካላዘመን ወንዞችን ገድበን ለልማት ካላዋልን፣ በስራ በጣም ጎበዝና ታታሪዎች ካልሆን፣ ይህ በማታለል የድለል አይነት ስራ ብቻ ዝም ብለን በማጭበርበር በማታለል ገንዘብ ማግበስበስ ወደ ደግሞ ይጠፋል፣ የሚጨምረው ነገር የለም። የኢትዮጵያን ህዝብ ራሱን ችሎ የሚመግብ ምግብ የሚመግብ ምርት ማምራት አለብን። መዛጋ ነው። ምሁር ከሆን ግብርናውን ለማሻሻል ጥናታዊ ጽሁፎችን ማቅረብ ጥሩ ትምህርት ወዳድ አገር አፍቃሪ ዜጋ እንዲኖር አዳዲስ የኪነት ኪነቶችን ማበረታታት እንደዛ አይነት ስራ ካልተሰራ ዝም ብለን በመጠላለፍ ብቻ ነቲንግ ነቲንግ ምንም ነገር ምንም ነገር አይነጠረም። በዚህ ዙሪት እንቀጥላለን። በደም ንግድ፣ የመሳሪያ ንግድ ማጦፍ፣ ኃላፊነትን ወደኋላ ጎን ማለት፣ የሀገር ክብር፣ የሀገር ጥቅም፣ የሀገር ፍቅር ከውስጣችን ተሸርሽሮ መውጣት፣ እርስ በርስ መበላላት፣ መጠላለፍ፣ ቅጥ ያጣ ጥላቻ፣ አሰቃቂ ወንጀሎች አስገራሚ አሰቃቂ ሰቅጣጭ ለጆሮ ለመስማት የሚቀፉ ሕሊና ከሚሸክመው በላይ ያሉ ወንጀሎችን እያስተናገድ ነው። ላይክ ያድርጉ፣ ክብሯትና ክብሯ ጻፉ፣ ኮሜንት ዝም ብላቸው፣ ብቅ ብላቸው፣ ቱር ትላላቸው። አይ ያው አይፈረድም። ብዙ ጉዳዮች አሉ፣ ብዙ ነገሮች አሉ፣ ግን መቆም አለበት። ላለፉት አመታት አሁንም እየሄድንበት እየዳከርንበት ያለው ውሃ ቢወቅቶትም ቦጭ ነው። ጀስት ዝም ብሎ ዜሮ ታም ዜሮ የዜሮ ድምር ፖለቲካ የሚባላል አይደል? የዜሮ ድምር ታሪክ የሚባል ነገር ነው። አሁን በአጠቃላይ ማህበረሰቡ እንደ ማህበረሰብ መጀመሪያ ቀን ይምጣ። ይሄ ምቀኝነቱን ያመነሸክነውን የሰበሰብነውን ክፋት፣ ተንኮል ከአእምሯችን እናውጠው። ያን የአእምሯችን ንጹህ ይሁን። ከዛ አንተ ትንስ አንቺ ትንስ ወደ መባባል እንምጣ። ስቶፕ እንቀንስ፣ ውድመትን እንቀንስ፣ ጥፋትን እንቀንስ፣ መገዳደልን እንቀንስ። መተሳሰብን በዛ ላይ እንጨምርበት። በታሪክ የሚያጣላንን በቃ አክሴፕት እናድርግ። በቃ ዛሬ እኛ ከነሱ ካልተሻልን፣ ዛሬ እኛ ከነ ልዑል አለማየሁ ልዑል አለማየሁ ርዕሰ ጉዳይ ስለሆነ ነው እንጂ ልዑል አለማየሁ ኦፍ ኮርስ አንድ ሁለት ሶስት አራት ብሎ የሰራው በኢትዮጵያ ስራ የለም። ያው አባቱ ነው ጭግና። ግን የአጼ ቴዎድሮስ ራዕይ ማስቀጠል ከነሱ የተሻለ ዘመኑን ማስታወል፣ በና ዛሬ ላይ ሁነን አጼ ቴዎድሮስ፣ ምኒሊክ፣ ኃይለስላሴ ለምን ዲሞክራሲ አልሆኑ፣ ለምን ፔሪዲክ ኢሌክሽን አልነበረም፣ ለምን ህዝብ መሪውን አልመረጠም፣ ለምን በዛ ሰዓት ሞባይል አልኖረም ማለት አይቻልም። ዘመኑ እያደገ እያደገ ቴክኖሎጂ የመጣ የበለጠ እየተወሳሰበ ሌላ ዓለም በሳይንስና ቴክኖሎጂ ጥሎን እየሄድ ነው አይደለ? ያኔ ደግሞ ባህላዊ አስተዳደር ነው፣ የማህበረሰቡ ንቃተ ሕሊናም የህዝቡ ብዛትን መሬትም ያን ላያሳስብ ይችላል። በዛሬው ጫማ በዛሬው በቀነ ጭራ አእምሯችን ትላንት በትላንት ጫማ ሆነን ትላንት እንዲህ ሰዎች እንዲህ መሆን ነበረባቸው፣ ትላንት እንዲያድርገውናል እንዲህ ማሰብ አለባቸው፣ ዛሬ እኔ እንደማስበው የኔ ሀሳብ ብቻ ትክክል ነው ብለን ማሰብ ሞኝነት ዛያል ኦልሬዲ ዳይድ ግን ስራቸው፣ መልካም ስራቸው ይዘከራል። ቢያንስ ሀገር አቆይተውልናል። ቢያንስ በተወሰነ መልኩ ትምህርት አስፋፍተዋል፣ ሰዎች እንዲማሩ አድርገዋል፣ አስተዳድረዋል። የነበረውን ህዝብ አጥግበው ለምግብ እንዳያስብ አድርገው ጠላትም ሲመጣ የአገርን ክብር የሀገርን ጥቅም አሳልፎ ሳይሰጡ አቆይተዋል እኮ ሰዎች። ፎር ዛት ማተር ኢንዲፐንደንት ኩራት ያላት ክብር ያላት ጥቁርን አስተባብራ ከነጭ ጋር እኩል እንዲሆን የእኩልነት መንፈስ ነጸብራቅ እንዲመጣ ያደረገች አገር አቆይተውናል። ሰው እነዚህ አባቶቻችን እንደዚህ ከሰሩ አባቶቻችን በመውቀስና በመወደስ እነሱን የፖለቲካ መቶ አርገን ከመጣላትና ከመተራረድ ዛሬ እኔ ብለን ራሳችን ማየት አለብን። እኔ በዚህ ሳይንስና ቴክኖሎጂ በረቀቀበት ዘመን ዛሬ እኔ ከኬንያ ጋር ስወዳደር፣ አሜሪካ ካለ ዜጋ ጋር ስወዳደር አንሳለሁ? አላንስም? ምን ይጎድለኛል? የትምህርት ዝግጅቴ ጥናቴ ስነ ልቦኔ፣ ንቃተ ህሊኔ ምንድን ነው? ለሀገር ህልውና ምን አስተዋጽኦ እያደረግኩ ነው? የሚሄድበት መንገድ ነጌቲቭ ነው ወይ ፖዘቲቭ? እነዚህን ጉዳዮች ማብራራት መተንተን ያለብን እኛው ነን እንጂ ቴዎድሮስ ከመቃብ ፈንቅሎ መጡ ኢትዮጵያን እንደገና አንድ አደርጋትን ምኒልክ ተነስቶ ይቅርታ እንደዚህ ጨፍጨፍ ከሆነ ይቅርታ አዋርግ ያለው ብሎም አይመሰክርልም። በዛ ለነበሩ ሰዎች በሚንገበው መልኩ ባየው መልኩ ለማስተዳደር ችሏል። ያ ዘመን ሰዎቹ በዚህ ልክ በረሃብ ያለቁበት አይደለም። ያ ዘመን ቢወዱት ነው፣ ጠላት መጣ ሲባል የውስጥ ሽኩቻቸውንና ልዩነታቸውን በመተው አብረው የተከተሉት። ስለዚህ እሱ ለዛ ሰዎች እንተውና ያቆየለን መልካምሴት ሴት ደሞ እናደብርና የጋራችን ጀግና እናድርገውና በጋራ እንዴት እንቀጥል የተፈጥሮ ጸጋችን፣ የተፈጥሮ ሀብታችን አዘምነን እርሻችን አዘምነን ተመጽዋች፣ ለማኞች፣ አደግዳጊዎች፣ ሆዳሞች ሳንሆን እንዴት ከድህነት አረንቋ የሚያስወጣ ፖሊሲና ስትራቴጂ እንደፍ የሚለውን ነው ኢንቴሌክቹዋሎች ማሰብ ያለባቸው። እኛ አንዳንዴ ቅንጦት ላይ ነን፣ መዝናናት እንጂ ብዙ አይጨንቀን። ሀርድ የሆነ ነገር አንፈታ፣ ማንሰላሰል፣ ቆሞ በጥልቅ ማሰብ፣ ችግር ለመፍታት ጥናት የማድረግ ጊዜ የለን። በቃ ሁሉ ነገራችን ለብለብ ሁሉ ነገራችን ፍጥነት፣ ሁሉ ነገራችን ጥድፊያ፣ ኩርፊያችን በጥድፈት፣ ጥላቻችን በጥድፈት፣ ፍቅራችን ሰከንድ፣ ኢሞሽናችን ሁለመናችን፣ ግራ የተጋባን በማይረባ ነገር ስንቧቀስ፣ ስንከራከር ትልቁን የሚንጭ የምንረሳ እኛ በጣም አስቸጋሪዎች ነን። በእውነት ሶ ኢት ኢስ ቤተር ቱ ቲንክ ዲፕሊ አባውት ኦውር ኔሽን ኦውር ኮንትሪ። እንደሱ ካልሆነ ከባድ ነው። ውቤ ሲሳይ በእውነት በጣም አመሰግናለሁ አለች። ሌሎቻችሁም ላይክ አድርጉት፣ ቱራት በሉ። ላይክ ማድረግ አሁን ምን ምን ይጎዳቸዋል? ምንም እኮ ይጎዳቸው እያወራሁት ያለሁት እኮ ሲ እቲ ዘራይቲንግ ዋት ዊሃብት ድ ትክክለኛ መደረግ ያለበትን ነገር ነው እያወራለሁት እና ላይክ ነው ማድረግ የሚገባችው የነበረ እአንተ ክ ክፎዎች ማንረዳዳ ማንተባበር ስለሆንም መሰለኝ እኮ ችግሮቻችን በጣም አስቸጋሪ ነው። ክቡራትና ክቡራን እንደምን አላችሁ? በዛሬ ሁለት እንግዲህ የልዑል አለማየሁን መነሻ በማድረግ ዛሬ ከዛ ዘመን ሰዎች እየተለየ ምን እየሰራን ነው? ላይክ ሸር እያደረጋችሁ፣ ላይክ ሸር ላይክ አድርጉ። ላይክ ማድረግ ብዙም ወጪ አያስወጣም። ቅን መሆን ደግሞ ጉዳት የለውም። ፎር ዳት ማተር ብዙም ጉዳት የለውም። የሚያዋጣ እነሱ ነው በመሰረቱ አባቶቻችን ብዙ ዘመናትን የኖሩት ቅኖች ስለሆኑ ነው።